የኦሮሚያ ክልል ጠቅላይ ሚኒስትሩ ከዚሁ ክልል ከሆዴድ ምክር ቤት ተመርጠው የመጡ ወያኔ በኢህአዴግ ምርጫ ስም በአሜሪካና እንግሊዝ የስውር ማህበራቱ ትዕዛዝ ስልጣን እንዲረከቡ እንዲጨብጡ ሲደረጉ ታቅዶና ታስቦበት የተደረገ የኢትዮጵያን ሕዝብ በማያባራ የዘር ፍጅት ውስጥ እንዲወድቅ ይህንንም በኢትዮጵያዊነት ስም እየማሉ እንዲያስፈጽሙ በና አሜሪካ፣ እንግሊዝ፣ ቻይና፣ ጀርመን፣ ቱርክ፣ ሳውዲ አረቢያ፣ አረብ ኤሚሬትስ ሁለገብ ቀጥተኛ ድጋፍ እንዲደረግላቸው በስውር የዲያብሎስ ማህበሩ የታዘዘ እየተፈጸመ ያለ ጥፋት ነው። አስፈጻሚውም ጠቅላይ ሚኒስትሩ ናቸው። በተዋረድ በየቁልፍ ቦታ ከፍተኛ አገልግሎት የሚሰጡ ሁሉ በና አሜሪካና እንግሊዝ የተመለመሉ የሰለጠኑ የስውር ማህበሩ ግልገል አገልጋዮች ናቸው። በቀደሙት መልእክቶች በተለይ በመልእክት አምስት እንደተገለጸው በኢትዮጵያ ጉዳይ ኢትዮጵያን በተመለከተ አጀንዳ ሁሉ መላው ዓለም አገራት እከሌ ከእከሌ ሳይለይ ሁሉም ለጥፋቷ አቋማቸው አንድ ነው። ትንንሾቹም አገሮች ትልልቆቹም አገሮች ለኢትዮጵያ ጥፋት በስውር ማህበሩ ሲታዘዙ የሚሰማሩ የዘንዶው የቀደመው እባብ የሐሰተኛው ነቢይ ጩሎዎች አቤት ወዴት ሊሂድ የሚሉ ተላላኪዎች ናቸው። ለምን ሁሉም በኢትዮጵያ ጉዳይ አንድ ናቸው ያለው ያለ ምክንያት አይደለም። ዛሬ ሁሉም ግልጽ ሆኗል። ዓለም ሁሉ ዘመቻው ኢትዮጵያን ተዋህዶ እምነቷን፣ ሰንደቋን ማጥፋት ዋናው ተግባሩ ሆኗል። አሁንም ለምን ብለህ ብትጠይቅ እግዚአብሔር የወደዳት፣ የተከላት፣ ያጸናት እምነት ሀገር ስለሆነች ነው። ዲያቢሎስ የእግዚአብሔርን እውነት የጨበጠችውን የኢትዮጵያን ለማጥፋት ዘመቻ ከከፈተ ብዙ ሺህ ዘመን ተቆጥረዋል። ተሳክቶለት ዘመቻው እየሰመረለት የመጣው ከዛሬ 700 ዓመታት ጀምሮ ባቋቋመው ስውር ማኅበር አማካኝነት መንግስታትን እየተቆጣጠረ እያዘመተ ለሀገራችን ጥፋት የማያቋርጥ የማጥፋት ስራ በመስራቱ ነው። እንዲያው ድንገት የተፈጠረ ጥላቻ አይደለም። በዲያብሎስ፣ በቀደመው እባብ፣ በዘንዶ፣ በሐሰተኛው ነቢይ የሚመራ እግዚአብሔርን፣ ፈቃዱን፣ ስርዓቱን፣ ሕጉን ለማጥፋት የሚደረግ ረጅም ዘመንን ያስቆጠረ ውጊያ ነው። ኢትዮጵያን ለማጥፋት እግዚአብሔርንና ፈቃዱን፣ ትእዛዙን፣ ቃሉን፣ ህጉንም ለማጥፋት ምርጫውን፣ ውሳኔውን ለማፍረስ የሚደረግ የዲያብሎስ ትግል ነው። እግዚአብሔርን ፈጣሪን፣ ሁሉን በፈቃዱ የፈጠረንን አምላክ እዋጋለሁ፣ አጠፋዋለሁ፣ ሥራውንም ሁሉ ከምድርም ከሰማይም እሽራለሁ፣ ራሴን አነክሳለሁ፣ በሱ ስፍራም እኔ አምላክ እሆናለሁ ብሎ ሲዋጋ ይኖረውና በዚያውም የጥፋት አቋሙ እስካሁን የዘለቀውን ዘንዶውን የቀደመውን እባብ ሐሰተኛውን ነቢይ የምታመልክ ትውልድ ዛሬ ትደመደማለህ። እግዚአብሔርን ተዋግተው ፈቃዱን ትእዛዙን፣ ሥርዓቱን አቃለው ንቀው ክደውት ያተረፉ የተሳካላቸውም በምድርም በሰማይም ከፍርዱ አላመለጡም። ሁሉም በእሳቱ ተበልተዋል፣ በሲኦልም ታጉረዋል፣ ለታላቁ የእሳት ፍርድም ለገሃነም እሳትም ተጠብቀዋል። እንግዲህ መጪውን ፍርዳቸውን እያወቁ ኢትዮጵያን ለማጥፋት ከነጮች፣ ከምዕራባውያን፣ ከኤዥያዎች፣ ከነህንድ፣ ከነቻይና የአረቡ ዓለም እነቱርክ፣ እነ አረብ ኤሚሬትስ፣ እነ ሳውዲ አረቢያ ሌሎችም በቀጥታ ያለምንም መሸፋፈን ኢትዮጵያን የማፍረስ የማጥፋት ተዋህዶ እምነትን ፍጹም ከምድረ ገጽ እናጠፋለን ብለው የቀደመው ወንጀላቸው ግፍና በደላቸው አልበቃቸው ብሎ የኢትዮጵያን ሕዝብም አገሩንም ሊያጠፉ ይኸው እስካሁን በታላቅ የጭካኔ ስምሪት ላይ ናቸው። ቀደም እቃቸው፣ መገልገያቸው የነበሩት ወይም ትሮጃን ፈረሶቻቸው ወያኔ ኢህአዴግ ነበር። ፈረስ ናቸውና ሲደክሙባቸው፣ ሌላ ፈረስ ኦህዴድ ኦሮሙማ የሚባል የከፋ የኢትዮጵያ ጥላቻ በልቡ የተከለ ቡድን ቀየሩ። ይህ ቡድን ከወያኔ ጋር በስውር የሚሰራ የውሸት ጠብ ያበቀለ አታላይ የጥፋት ቡድን ነው። ዛሬ ለደረስንበት የሀገራችን ጥፋት ከላይ ከጠቀስናቸው የኢትዮጵያ መሰረታዊ ጠላቶች በመመልመል በመሰልጠን ለፈቃዳቸው ምሎ ተማምሎ በመሰማራት የዛሬው ጠቅላይ ሚኒስቴር ሬኮርድ ሰባሪ ሆነዋል። ከሁሉም የሚደንቀው አለቆቻቸው፣ ጌቶቻቸው ነጮቹ ሁሉም ለዲያብሎስ ግብር አቅራቢዎች ናቸው። ስታዩዋቸው ምሁር፣ ሊቅ፣ አዋቂ ይመስሏችኋል። የእነሱ ስልጣን ሀብትና ዝና ጉልበት ሁሉ የሚመነጨው ከሚታመኑበት አጋንንት እንደሆነ በሚገባ የሚያምኑ ናቸው። የታዘዙትንም ሁሉ የሚፈጽሙ ናቸው። ዲያብሎስ ብልጥም ነውና የመጀመሪያ ሥራው የገበሩለትን ሁሌም የሚገብሩለት እንዲሁም ማድረግም ዘወትርም ማረጋገጥ ስላለበት በእግዚአብሔር እጅግ የተጠላውን ኀጢአት እንዲፈጽሙ ያደርጋቸዋል። ሁሉም የአገራችን መሪዎች፣ ባለሀብቶች በዙሪያቸው የተኰለኰሉት አለቃና ምንዙሮች ሁሉም ሰውን በመሰዋት መሥዋዕት አድርጉ የተባሉትን ሁሉ መሥዋዕት በማድረግ ለዲያብሎስ የእንስሳም የሰውም ደም እንደ በግ የሚሰው ናቸው። ግብር የሚያቀርቡ ናቸው። ብዙ ሰው በመላው ዓለም ጭምር እየተሰማ እየታየ ያለውን በተለይ በምዕራብ ኢትዮጵያ፣ በሰሜንም ኢትዮጵያ እንዲሁም በደቡብ ኢትዮጵያ በዘር ፍጅት ስም ብዙ ደም እንዲፈስ በማድረግ ገዣቸውን ዲያብሎስን ለማስደሰት የሚያደርጉት ጥረት ነው። ለዚህ ነው የሰውን ደም ማፍሰስ እንደ ጥሩ ነገር ቆጥረው ለሚጨፈጨፈው ድሃ የማይታደጉት ገዢ ናቸው። ግን ከጥፋቱ አይታደጉትም። እንዲያውም ሁላችሁም እርማችሁን አውጡ። ሁሉም ፍጅቶች፣ ጦርነቶች፣ የሃይማኖት ግጭቶች፣ የክልል ግጭቶች በሁሉም ስፍራ የሚደረገው ደም ማፍሰስ ሆን ተብሎ በነ አሜሪካ በነ እንግሊዝ ተረቆና መመሪያ ተሰጡበት የሚከናወን ነው። መሪያችንም ያለቆቻቸውን የነጮቹን ትእዛዝ ከፍም ዝቅም ሳያደርጉ የሚፈጽሙ የሚያስፈጽሙ ናቸው። በስውር ቢሰሩትም እግዚአብሔር በአደባባይ አዋርዶ ብርቱና የከፋ ተሰምቶም የማያውቅ የሕይወት ዋጋ እንዲከፍሉ ያደርጋቸዋል። ይህም እንዲሆን ትእዛዙ ለፈጻሚዎች ወርዷል። ዛሬ በአገራችን ለደረሰው ጥፋት በእርግጥ ፈጣሪውን የካደው ያልሰማው ንስሐን የናቀው ያቃለለው ሊሰማው ያልወደደው ኢትዮጵያዊ ሁሉ በግንባር ቀደምትነት ተጠያቂ ሲሆን፣ በሁለተኛው ደግሞ ቤተክርስቲያናችንን ለዛሬው ውድቀት ያደረሷት መልከ ብዙ ጠላቶች የሞሉባት ራሳቸውን ብቻ የሚያሰማሩ ህዝበ ክርስቲያኑን ለአውሬ ያስበሉ ያጠፉ ለተለያየ የመንፍቅና የኩትልክና የታድሶ ዲያብሎሳዊ እምነት የሸጡ መምህር ነኝ፣ ሊቅ ነኝ፣ ካህን ነኝ፣ ጳጳስ ነኝ፣ ዲያቆን ነኝ የሚሉ ዛሬም ያለማፈር በዚሁ ሆዳምነታቸው ለከርሳቸው ተዋህዶ እምነትን የሸጡ እነዚህም ትልቁ የእግዚአብሔር ጠላቶች ሆነዋል። እነዚህ ሁሉ ጠላቶች በዓለም አቀፍ ጠላቶቻችን በሆኑ ሀገራት በግልጽም በስውርም እየተደገፉ ምክርም፣ መመሪያም፣ ገንዘብም፣ ቁሳቁስም፣ ዲያብሎሳዊ ክብርም ሽልማትም እየተሰጣቸው በዘረኝነት ተለክፈው ሰውን በዘሩ ለክተው ወንጅለው መሠረታዊ ጠላት አድርገው በታላቅ ጭፍጨፋ ዘር ማፍረስ የተሰማሩ ሁሉ ሙሉ በሙሉ ይጠረጉ ዘንድ ከኃያሉ እግዚአብሔር ከጸባዖት ትእዛዙ ወጥቷል፣ ተወስኗል፣ ወደ አፈጻጸምም ተሸጋግሯል። እግዚአብሔር በምርጫው በፈቃዱ በወሰነው መሠረት ኢትዮጵያ ዓለምን ሁሉ በእምነቷ በአባቶቿ ድካም፣ ሰማዕትነት፣ ተጋድሎ አሸንፋለች፣ ባለድል ሆናለች። ዛሬ ያለህ የዲያብሎስ ልጅ ሁሉ ይህን እወቅ፤ አምላክህን ያዳነህን መድኃኒተ ዓለምን ክደህ በሰፊው ጎዳና ገስግሰህ ለመጨረሻው ፍርድና ቅጣት አፈጻጽም ደርሰሃል። ኢትዮጵያ ከእንግዲህ ወደድክም ጠላኸውም ወደ ክብሯ ማማ ትወጣለች። እግዚአብሔር በወደዳቸው በደሙ ባተማቸው ልጆቹ በትንሣኤው ትደምቃለች። የምድር ሕዝብ ሁሉ ጫማዋ ስር ይወድቃል፣ ይንበረከካል። ከኢትዮጵያ ተነስቶ ዓለምን በሙሉ በእነዚህ የከበሩ የእግዚአብሔር ቃሎች ትደምቃለች፣ ትበራለች፣ በክብሩም ትሞላለች። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለሙ ገዢ ትሆናለች። በእናንተ የዲያብሎስ ልጆች መቃብር ላይ ይህ እውን ይሆናል። እንኳን በህጋዊነት ስም በምርጫ ስም ሥልጣን የጨበጡት ቀርቶ በየትኛውም አገር ያሉ ህጋዊ ተቃዋሚ ነን የሚሉ ሁሉ ፍርፋሪ እየተጣለላቸው ስውር ማኅበሩ በእነ አሜሪካና እንግሊዝ አማካኝነት እንዲፈጽሙ የሚልክባቸውን ትእዛዝ የሚፈጽሙ የጥፋት ሁሉ አድማቂ ቲያትር ሰሪ፣ የዲሞክራሲ ተብዬ ተዋናይ ናቸው። ወገኖቼ ዓለም በሙሉ ከዲያብሎስ ዋና ማዘዣ በሚወጣ የፖለቲካ የአገዛዝ ዲሞክራሲ ተብዬ ማደንዘዣ የተቀየደ የሚነዳ የሚገዛ ህዝብ የሞላበት ነው። ሲፈጭ ሲቆላ ሲያልቅ መፍትሄ የሚፈልገው ከሚፈጨው አገዛዝ ከታማኝ ተቃዋሚ ዲያብሎስ ከተከላቸው የተለያዩ የሰብአዊ መብት ጠባቂ ነን ከሚሉ ሲሆን ሄዶም የሚጮኸው በአውሮፓ አደባባይ፣ በአሜሪካ አደባባይ አቤት የሚለው ምሁር ተብዬው የሚፈክረው ሁሉም ማመልከቻው የሚላከው ስውር ማህበሩ ላቋቋማቸው ታላላቅ ተብዬ መንግስታት ለአውሮፓ ህብረት ለተባበሩት መንግስታት ነው። እግዚአብሔርን እርዳኝ፣ ስማኝ፣ ያጠፋውትን ይቅር በለኝ ብሎ ወደ ፈጠረው አምላኩ በፍጹም አይሄድም። እንዲያውም አምላክ ፈጣሪው ስለመኖሩም ለሰከንድ አስቦ አያውቅም። ሁሉንም ዛሬ በዓለም ሁሉ ገን ነው የምታዩአቸው። የእምነት ድርጅቶች ካቶሊኩ፣ ፕሮቴስታንቱ፣ እስላሙ፣ የምስራቆቹ እምነት የነህንድ የነቻይና እምነቶች የትኞቹ እግዚአብሔርን ሲፈልጉ አይታችኋል? ሁሉም በዲያብሎስ በዘንዶው በሐሰተኛው ነቢይ የሚመሩ የሚታመኑ እምነት መሰል መንገድ የሚከተሉ ናቸው። ህዝባቸውንም ባጠፉት በደለዙት በቀነሱት በለወጡት መጽሐፍ ቅዱስ ስም የሚያጭበረብሩ ወደ ዕውቀትና ምርምር የወሰዱ እምነት የሚለው ቃል በራሱ እንዲሞት ከሰው ልብ እንዲፋቅ ያደረጉ በእውቀትና በጥበብ በምርምር ፈጣሪ እንደሚገኝ አድርገው የሚሰብኩ ካቶሊካውያን መናፍቃውያን ናቸው። ሙሉ በሙሉ በእምነት ስም የዲያብሎስ ጉዳይ ፈጻሚዎች ናቸው። ግብረ ሶዶምን በውስጣቸው የሚተገብሩ ለህዝቡም እንዲኖርበት ያደረጉ መንግስቶቻቸው በሕግ ሶዶምነት ህዝባዊነትን እንዲያጸና ያደረጉ ዓለም ሁሉ ሶዶም እንዲሆን ሁሉንም ድጋፍ የሚያደርጉ የሚያስገድዱ ናቸው። እስላሙም በወረሰው ተረት የጠፋ በማጥፋት የፈጣሪን ፍጡር በመግደል እጸድቃለሁ የሚል በዲያብሎስ ድርሰት የጥፋት መጽሐፍ የሚመራ ፍጅት ያነገሰ እምነት ነው። ይህም እምነት በስውር ማኅበሩ የሚዘወር ነው። እንግዲህ የትኛው ነው ለሰው ልጅ መፍትሄ ሲያመጣ ያያችሁት? ሰላሙን ሲያመጣ የተመለከታችሁት? የትኛው አገር በሰላም በደስታ በመጽናናት በፍቅር በመቻቻል አምላኩን በመተማመን ለሰው በጎ ማሰብ በየትኛው የዓለም ሀገሮች ውስጥ አይታችኋል? የለም፣ ሰላም የለም፣ ፍቅር የለም። እግዚአብሔርንና ትዕዛዙን ፍቃዱን፣ እውነተኛ እምነቱን ተዋህዶ ኦርቶዶክስን የሚፈልግ የለም እውነትና በትክክል የእግዚአብሔርን ፈቃድ ምን እንደሆነ እግዚአብሔር የሚደሰትበት ምን እንደሆነ የፈጠረን አምላክ ማን እንደሆነ እንዴት እንደሚገኝ የእውነት መንገዱ ወዴት እንደሆነ አባቶቻችን የሄዱበት ትክክለኛው መንገድ ምን እንደሆነ እግዚአብሔር ለዚህ ለናቀው፣ ለካደው የአባቶቹን እምነት ለጣለው ለዛሬው ትውልድ ለመላው ዓለም ጠቅልሎ ከዲያብሎስ ጉያ ለተወሸቀው እጅግ በጣም በብርቱ ፈጣሪውን ለበደለው ለናቀው፣ ለካደው ትውልድ ባለመታከት እጅግ በበዛ ትግስት በንስሐ እንዲመለስ እንዲጸጸት፣ መልሶም ከእግዚአብሔር እንዲታረቅ በዚህ ዘመን በስተመጨረሻ ምናልባት ቢሰማ ቢረዳ ቢያስተውል፣ አንዴ ልጆቼን ልላክ፣ ፈቃዴን ማዘኔን፣ ፍርዴን፣ ተግሣጼን ይንገሩት፣ ይውቀሱት፣ ይጩሁ እስኪ ቢሰማ የሰማው እንኳን ወደ ፍቅሬ ወደ ጉያዬ ቢመለስ ብሎ የዛሬ 17 ዓመት እኛን ትንንሾቹን ደካሞች ምናምንቴዎችን ከተናቀ ካዋራና ከትቢያ ላይ አንስቶ መልእክቱን አስጨብጦ ፍርዱን ቅሬታውን ትእዛዙን አሳውቆ የንስሐ ጥሪ አድርጎ ስሟቸው ብሎ ላከ። ዛሬ የምትንቁን፣ የምትተቹን፣ የምታሳድዱን፣ የምታፌዙብን እኛ የኢትዮጵያ የዓለም ብርሃን ቤተሰቦች ከየትም የመጣን አይደለንም። ከምትንቋት ልታጠፏት ከምትደክሙባት ከኢትዮጵያ ምድር የበቀልንን ከኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያን የእምነት መሰረት ጨብጠን በአርባና በሰማንያ ቀን የእግዚአብሔርን የልጅነት ክብር ያገኘንን የተላክንበትን እግዚአብሔር ለእናንተ ለአዳም ዘር በሙሉ እንድናደርስ ያዘዘንን ሁሉ ባለማቋረጥ ለ ዐሥራ ሰባት አመታት አድርሰናል። ዛሬ መገናኛው መስሚያው እጅግ ብዙ ነውና መላው ሕዝብም አዲስ ነገር ለመስማት የፈጠነም ነውና ሰምቶናል። በማህበራዊ ህይወታችን ከሚያንሰው ከሚናቀው ሰፈር ነንና ማንም ሊሰማን ቀርቶ እንደ ዕብድ ቆጠረን። መቼም እግዚአብሔርን በቅንነት በየዋህነት፣ በእውነት የሚፈልጉ ከብዙ ሺዎች አንድ አይጠፋምና የሰሙን ሰሙን ንሳም ገቡ ወደ ፈጣሪያቸውም ጉያም ተሰበሰቡ፣ ቤተሰባችንም ሆኑ። እግዚአብሔር ይመስገን፣ የጩኸታችንን ፍሬ አግኝተናል። እንግዲህ የምንጮኸበት ጊዜም አብቅቶ ለንስሐም መጥራትም አክትሞ ዛሬ የምትሰማው ና የሚል ድምፅ አይደለም። ወይም ስትሰማው እንደኖርከው ምንም አልሆንም ብለህ ታበየህ እስካሁን እንደተገሠልከው ልትመከር አይደለም። ይህ ሁሉ ሆኖ አልፏል። አንተም የፈጠረህን አምላክ ና ይዋጣልን፣ አላቅህም ምን ታመጣለህ ባይ ሁነህ ቆመሃል። ስቢትህ ታይቶም ተሰምቶም የማያውቅ ሆኗል። እስኪ የትኛው የአውሮፓም ይሁን የአሜሪካ እንዲሁም የኤሽያ፣ ላቲን አሜሪካ፣ አፍሪካ፣ አውስትራሊያ ለመሆኑ የትኛው ሕዝብ የ17 ዓመታት ጭወታችንን ሰማ? ለምን የዲያብሎስን ይሰማል ያምናል፣ ይታዘዛል? ለምን እኮ ለምን የአባቶቹ የቀደሙት ዘሮች ጥፋት ትምህርት አይሆነውም? ሶዶማውያን በሳት ተበልተው መጥፋታቸው፣ የኖኅ አባታችን ዘመን ህዝቦች በውሃ ማለቃቸው፣ ከዚያም ወዲህ በራሳቸው የታሪክ መዝገብ እንደ ጻፉት ዓለም በስንት ጦርነት፣ በሽታ፣ ጎርፍ፣ ማዕበል፣ መሬት ነውጥ፣ አውሎ ንፋስ፣ በረዶ ስንት ጊዜ ተቀጣ። እስከ መቼ በራሱ የጥፋት መንገድ ይሄዳል? እግዚአብሔር በሰራው ምድርና ሰማይ አየር ውስጥ በራሱ እንደሰራው ሆኖ ባለቤቱን ክዶ ንቆ አቃሎ ራሱንም የሰራውን አምላክ ፈጽሞ ክዶም አቃሎም የፈጠረውን ፍጡር ዲያብሎስን ፍጡሩን ግን ታምኖ አስቀንቶ እስከ መቼ የታገሰው? ወገኖቼ፣ መቼም የታደላችሁት በእውነት መንገድ በጸናችቱ እምነት፣ በተዋህዶ እምነት በብርሃን መንገድ በጠበበችው መንገድ እየተጓዛችሁ በዛሬው ዘመን በዚህ በጠፋ ትውልድ መሃል ቆማችሁ እግዚአብሔር የእውነት ምስክር መስካሪም አድርጓችሁ እያያችሁ ነው፣ እየታዘባችሁም ነው፣ እየተከፋችሁም ነው። ዛሬ በስተመጨረሻ እግዚአብሔር በእኛ በተናቅን በማንሰማ በሚያዋርዱን በሚሰድቡን ልጆቹ አማካኝነት ለ17 አመታት ሁሉ ፈቃዱን ትእዛዙን ሥርዓቱን ለጥፋቱ ሁሉ የሚመጣውን ፍርዱን፣ ቁጣውን፣ ትግስቱ ጥንፍፍ ብሎ ማለቁን ተናገረ። ሁሌም ተናገረ፣ አብዝቶ አስጠነቀቀ፣ ተቆጣ። እኛም ደግመን ደጋግመን የመጣው ቁጣ እሳት፣ እረ ተው፣ አትችሉትም ፈጥናችሁ ተመለሱ፣ አል ማን ይስማን? የኖኅ ጩኸት ምን አመጣ? ጠቅላላ መጥፋትን። ዛሬም ከኖኅ ዘመን በሺህ እጥፍ ተባስቶ የመጣው እሳት ታይቶ ተሰምቶም የማያውቀውን በታላቁ የቅናት ቁጣ የገነፈለውን እቶን ሊፈስብህ ተንጠልጥሎልሃል። በየደጅህ እየተንተከተከ ነው። የተገደበበትን ጥሶ ለመውጣት እየታገለ ነው። አንተ ግን አትሰማም፣ ትደንሳለህ፣ ታቅራራለህ። ምላስህ እጅግ የረዘመ ለፍላፊ፣ ሁሉን አውቃለሁ ባይ፣ ማድመጥ የሚባል ባህሪ የሌለህ፣ ከራስህ ውጪ ማንንም የማታዳምጥ በትዕቢትህ ወደ ነዳህ የራስህ ዕውቀት ተብዬ ወደ ገፋህ የምትነጉድ ጠማማ ልበ ድንጋይ ትውልድ ነህ። እውነቱን ለመጨረሻው ከመጥፋት በፊት ነገርኩህ። ፍርድህ ነው፣ አዝለኸው ተሰናበት። ስትያዝ ያኔ ስትጩህ፣ በዚያን ጊዜ ስትፈጭ፣ ሞትም ሲንቅህ ሊወስድህ አንተም ስትለምነው፣ እሱም ንቆ ለከፋው ሥቃይህ ሲያቆይህ፣ በብርቱ አሰቃይቶ ሲወስድህ ታየዋለህ። ይህም አለ ለካ ትላለህ። ምን ነው ባልተፈጠርኩ፣ በእናቴ ማህፀን ውሃ ሆኜ በቀረው ትላለህ። ምን ዋጋ አለው? እጣህ መደምደም ከሆነ በኋላ ስትኖርም ከንቱ፣ አጠፋፍህም አስደንጋጭ ነው የሚሆነው። ዛሬ በኢትዮጵያችን በምታዩት ገዢ፣ በተረኛው የኦሮምማ ገዢ የሚሰራው ግፍ የግፎች ሁሉ ጥግ የረገጠ ግፍ እንዲሁ ያለቅጣት የሚታለፍ እንዲሁ በድሃ ሕዝብ ላይ አላግጦ ደሙን እንደ ጅረት ውሃ አፍስሶ ያለ ብርቱ ቅጣት የሚዘለል መሰላችሁ። ዲያብሎሳዊ ትቢታችሁ ጫፍ ቢረግጥም ከተሰቀልክበት የትቢትህ ማማ በውርደት በሰቆቃ ሞት ለምነህ ተፈጭተህ ተቆልተህ በሰፈርከው የግፍ መጠን በሺ እጥፍ ተባስቶልህ ትከፍላለህ። የተወለደልህ እውነተኛ ፍርድ አሁን አፍንጫ ስር ስለሆነ ታየዋለህ። ልክህን፣ ስፍራህን ታየዋለህ። እኛ የሥላሴ ቀዳማይ ባሮች ምን እንደሆን ማን እንደሆንን ለእግዚአብሔር ያለንን ታማኝነት ምን እንደሆነ ስትፈጭ፣ ስትቆላ፣ ሞትን ስትለምን ያኔ የማን ድምፅ በጸባዖት እንደሚሰማ ታውቃለህ። ማንም ሆንክ ማንም የትኛውም አገር ሁን የየትኛውም ታላላቅ አገር መሪ ሁን ከእኛ ከሥላሴ ባሮች የወጣውን በፈቃዱ በትእዛዙ የተመሰረተውን ውሳኔያችንን እንዴት እንደሚግትህ ታየዋለህ። ደም እያለቀስክ እምባህን እንደ ጎርፍ እያፈሰስክ ጩኸትህን እያቀለጥህ ገላጋይ አጥተህ በመላው የኢትዮጵያ የዓለም ብርሃን ቤተሰቦች ደጅ አስጥሉኝ አድኑኝ እያልክ ትለምናለህ። ማን ይሰማሃል? ማን ያደምጠሃል? እኛ በእምነት መርከባችን ውስጥ ገብተናል። ለመሆኑ ኖኅ ከመርከብ ውስጥ ከገባ በኋላ ለመርዳት ችሏል። በየት በኩል አይቻልም። ከተዘጋ በኋላ መንገድ የለም። ልብ በል የታመንለት አምላክ የታዘዝንለት አምላክ ሁለመናችንን የሰጥነው አምላክ በፍቅሩ የገዛን አምላክ በእናትነቷ በስስት የምታየን ድንግል እጅግ አብዝተው በሚወዱን የሚጠብቁን በሚራዱን ቅዱሳን ሊቃነ መላእክት ሁሉ የምንታመን የምንሰማ የምንወደድነንና ይህንም ይህንንም ስትጠረግ ታረጋግጣለህ። ናከን ተችኸን፣ ሰደብከን የምትለውጠው ነገር የለም። ክፍያውን በሺህ እጥፍ መክፈልህ ግድ ነው። ተረኞች በምክክር ከወያኔ ጋር ቲያትር የምትሰሩ ኦሮምማዎች የት ትገባላችሁ? ተደምድማችኋል። ውሳኔውን፣ አፈጻጸሙን፣ ትእዛዙን በራስ ላይ በተግባር ሲፈጸም ታየዋለህ። የኢትዮጵያ ጠቅላይ ሚኒስትር ከመላው የካቢኔ አባላቶቻቸው ጋር ከመላው የጸጥታ አካሉ ፖሊስ፣ ፌዴራል፣ የደህንነት፣ መከላከያ፣ ብሔራዊ የመረጃ ደህንነት፣ ሁሉም ፍርድ ቤቶች፣ አቃቢ ሕጎች፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የከተሞች አስተዳደር ከንቲባዎች ከነካቢኔያቸው በየየየከተሞች ምክር ቤት አባሎች ሁሉ በተዋረድ ያሉ እስከ ቀበሌ ድረስ ያሉ አለቃና ምንዝሮች ሁሉ በፌዴራል ጦር ውስጥ ያሉ ሰራዊቶች ከነአለቆቻቸው ከነሙሉ እዝ ሰንሰለታቸው በስለላና በመረጃ ስብሰባ ትንተና እቅድ መንደፍ የተሰማሩ ለልዩ ኦፕሬሽን የሚሰማሩና የሚያፍኑ የሚሰውሩ በምርመራ ስራ ላይ የተሰማሩና ከፍተኛ ስቃይ የሚያደርሱ በጥቅሉ ላለው መንግስት፣ ቀጥተኛ አገልጋይ የሆኑ ሁሉ የመከላከያ ሰራዊቶች በአሁኑ ሰዓት መከላከያው የሚታዘዘው የሚያገለግለው ለዘረኛው አገርን ለብተና የሚዳርገውን ህገ መንግሥት ሲሆን ጠቅላይ አዛዡም ጠቅላይ ሚኒስትሩ ናቸው። እኚህ ሰው ደግሞ ለደረሰው ፍጅት የዘር እርቂት የተረኝነት ስምሪትና ስምሪት ተጠያቂና የዕቅዱና የትግበራ ባለቤት ናቸው። ስለዚህ ይህ መከላከያ በአፍራሽ ለስልጣኑ ብቻ ለሚጨነቅ ተጠሪና አገልጋይ ሆኖ ይታያል። በአገሪቱ ለደረሰው ጥፋት ከማንም በላይ ለዜጎች መብት መቆም ሲገባው በብዙ ስምሪቶች ውስጥ የአንድ ብሔር አገልጋይ ሆኗል። ያ ሁሉ ሕዝብ ባለበት የኦሮሚያ መንግሥት ታዛዥ ሆኗል። ጠቅላላ ሹሞቹ፣ አዛዦቹ በሙሉ በዘረኝነት መስፈርት የተመለመሉ የተሾሙ ናቸው። ስለዚህ መከላከያው የዘረኞችና የተረኞች መገልገያ ሆኗል። በመሆኑም ሙሉ በሙሉ ለደረሰው ጥፋት ሁሉ ተጠያቂ ሆኗል። መደበኛ ፖሊሶች እንኳን በክልሉ በዋናው ከተማ ሙሉ በሙሉ ከኦሮሚያ የመጡ ኦሮሚኛ ተናጋሪዎች ብቻ የተያዘ ሆኗል። ከኦሮሞ ዘር ውጪ የሆነው ሁሉ ይናቃል፣ በየምክንያቱም ይታሰራል፣ በንብረቱም በህይወቱም ላይ ጉዳት ይደርሳል። ከተማው አገሩ ሁሉ የኦሮሞ ነው በሚል በዘሩ ኦሮሞ ያልሆነው ሁሉ ከየቀየው በግልጽ በድፍረት ንብረቱን በልማት ስም ሥራውን በብቃት ማነስ ስም ያጣል። ሁሉም በዋና ከተሞች ያሉ መስሪያ ቤቶች፣ ድርጅቶች፣ የመንግሥት አገልግሎት ሰጪ ተቋማት፣ መብራት ኃይል፣ ቴሌ፣ ውሃና ፍሳሽ፣ ባንክና ኢንሹራንስ፣ አየር መንገድ፣ ትራንስፖርት፣ ትምህርት ቤት፣ ዩኒቨርሲቲዎች፣ ሁሉም የቀበሌ መስተዳድሮች፣ ክፍለ ከተሞች፣ ዋና ዋና አስመጪ ላኪዎች፣ ድርጅቶች፣ የብድር እንቅስቃሴዎች በጠቅላላው የፖለቲካውም የኢኮኖሚውም አዛዥ ናዛዥ ሆነዋል። ልብ በሉ ወገኖቼ፣ ጠቅላይ ሚኒስትር ገና ስልጣን እንደያዙ የአረብ ኤሚሬትስ መንግስት ወዲያው ሶስት ቢሊዮን ዶላር በእጃቸው ሰጠ። ለምን? አሁን ያዘሉት አጀንዳ የራሳቸው አጀንዳ ስለሆነ ብቻ ነው። ኦሮሚያ ባለስልጣናት ከፕሬዚዳንታቸው ጀምሮ የምክር ቤት የካቢኔ አባሎቻቸውን ጨምሮ የፖሊስ ኃይላቸውን፣ የደህንነት ሰራተኞቻቸውን፣ ልዩ ኃይላቸውን፣ ሚሊሻዎቻቸውን ጨምሮ ከክልሉ እስከ ቀበሌ ድረስ ያሉ ካድሬዎች፣ ሚሊሻዎች፣ አቃቢ ህጎች፣ ዳኞች ለክልሉ ፖሊስና ዘረኝነት ደጋፊ አገልጋይ ታዛዥ የሆኑ ወጣቶችም፣ ጎልማሶችም፣ ሽማግሌዎችም፣ አሮጊቶችም፣ ባለሀብቶችም፣ ገበሬዎችም ሁሉ ለደረሰው ደም መፍሰስና ጨፍጨፋ ሁሉ በፍርድ ቅጣቱ አፈጻጸም የሚካተቱና የሚፈጸምባቸው ሆኖ ተወስኗል። ይህ ብቻ አይደለም። እምነታቸው ዋቄ ፈታ የሆኑ መናፍቅም አክራሪ እስላምም የሆኑ ሁሉ ፍርዱ የሚያካትታቸው ሆነዋል። በመንግሥት አጠራር ሪፐብሊካን ጋርድ የሚባሉ ከጠቅላይ ሚኒስትሩ ጀምሮ የመንግስት ሹማምንት ጠባቂዎች አድርጉ የተባሉትን አድራጊዎችና ወንበር ጠባቂዎች ሲሆኑ ጠቅላይ ሚኒስትር ላሰቡት ለወጠኑት በስውርም በግልጽም ለሚወስዱት እርምጃ ሁሉ የሚታዘዝና የሚፈጽም ሰራዊት በመሆኑ ከሁሉም የጸጥታ ኃይሎች በላይም ፍርዱ እንዲያርፍበት ሆኗል። ተጠያቂም ነው። ተቃዋሚ ነን የሚሉ በተለይ በኦሮሞማ መንፈስ የተጠመዱ ኦሮሞ ነጻ አውጪ ግንባር ኦፌኮ፣ እስላሚክ ኦሮሞ ግንባር፣ ሌሎችም ከመንግስት የሚጋጩ ቢመስሉ ፖለቲካዊ ጨዋታውን እውነት ለማስመሰል የሚተውኑ ለአንድ አላማና ሐሳብ የቆሙ ናቸው። እነዚህ ሁሉ ሙሉ በሙሉ ከነደጋፊዎቻቸው አብረው በታላቅ ቁጣ በእሳት የሚጠረጉ ናቸው።